እንጂ ለአንተም እንዲሁ አመት በዓል ሲደርስ አንተም ጥላው እንጠብቅ ዶናችሁ ነው። እና መስ እንግዲህ እንድስቲ ሁሉንም መፈጠነችም ትነግራታለች። አሁን እህ ትነግራታለች መንገርስ፣ አደራህን እንደው ለልጅ ስትል እንደው ለልጅ ስትል እራሱ ቻል አድርገህ ተቀመጥ። እንደው አደራ ቻል ፍሪዛው፣ ወዲህ ተብቻን ቢጨንቀኝ ነው እንጂ እንዴት ተሷነ፣ እያያችሁ አሁን ስትበላ አንድ እንጀራ የማጨርስ ልጅ እኮ ናት። ለዚህ እኮ ነው የምታማርራት። እንደው ቢሆንስ፣ እንደው አያምናል። አሁን እንደው እስኪ ተመልከት ይህን የመሰለ አዝመራ እንደው አብቅለህ፣ ለአንተስ እንደው ጥለህ መሄዱ እንደው ምን ይሰራልሃል? እንደው ለማን ልትሆን ብለህ እንደው እሷ ነው እንደው ነገ ነገም እኮ አይሆንላትም። እንደው እሷም እኮ እንደው በጦጣው በምኑ ሲሮጥ ነው የሚውል ብታየው፣ ልዩ ትለፊ ነው። ያም ሆነ ያም ሆነ ተናንተን ያላለፍ እስቲ ቁጭ ቁጭ መልና እንመካከር ነው

ወደ እዚያ ወደ ቤትም ግባ ታላችሁ፣ ወደ ቤት ልግባ ህድም ታላችሁ፣ ወደ ምህድበት ልሂድ። አሁን እዚህ አጉል ቦታ ላይ መቀመጥ ምንም አይሰራልንም። እሷንም ጥሯት ታርጋኝ። እውነት የሰው ስጋ የሰው ነው መፈጠሪ እንዴ! የሰው ስጋ የሰው እንዴ! ሰስተድ ያስተዳድ ይወስ ነው። ኧረ ኧረ ኧረ፣ ታጥቶ እንተስተደድ መስሎሻል አይደለም? እንዴት አንቺ ፈትፍቼ በእጄ ሳበላት ቆይቼ እኮ ሲመጣ ያንን ፎጣ ስታፍን ጮራ ትለብሳለች። ረቴ እንዲሁ ደሱ ከምን የፈጀ እኔ ሰው ማማት አልወድም በእውነቱ፣ እውነቱ ውነት የምናገር እንጂ

እኔ ል ልጅ ሁኑ ይዞ አይደል እሷ ኖር ተስማሙ፣ ያለ ነው ባልና ምሽት መጋጨት፣ መፋጨት ያለ ነው። ግን ቢሆን ታርቆ አሁን ተሰማኝ፣ በጣም ተሰማኝ። አልወልድ ብል ፈጣሪ ማጠኔን ባይባርክልኝ እሱ ልጅ ባይሰጥሽ ጋር

ወይ አብሮ መኖር አዙርኳታ። እዚች ቤት እውነት እኔ ሙቻ ላፈር ለብሻለሁ። ትመጣለች፣ ስትመጣ ሀብት አታንሳ። ሀብት ተቁጥር አይገባም። የሰው ልጅ ሰርቶ መለወጥን ነው ማሰብ አይደለም። ይህቺ ልጅ ተመችታት ያዝልህ። እኔ የምልህ ምን መሰለህ ሀብት አላልኩም

ታደልኩ እንግዲህ፣ ነገር እንዳተነሳ፣ አሁን አንተ ትብስ፣ አንቺ ትብስ ታበላችሁ እንጂ አንተ ምን ተበደልክ፣ አንቺ ምን ተበደልሽ ነው?